ግብጽ የኢትዮጵያ ቀንደኛ ጠላት የምትሆንበት ዋናው ምክንያት ኢትዮጵያ በአፍሪካ በተለይም በምስራቅ አፍሪካ በፖለቲካና በኢኮኖሚ ቀዳሚና ገናና ሀገር የመሆኗ ነገር እውን እየሆነ በመሆኑ ነው። ሲብራራ ግብፅ በአፍሪካ የፖለቲካ የበላይነቷን አስጠብቃ መቀጠል የምትፈልግ በመሆኑ ዛሬ ላይ ጠላትነቷን በገሃድ እያሳየች ትገኛለች። ሌላው ደግሞ ናይል ነው። ኢትዮጵያ የአባይ ወንዝ መገኛ በመሆኗና ወንዙን ገድባ ለኃይልና ለግብርና መሰረተ ልማት የመዋሏ ነገር እውን ሆኖ በመረጋገጡ ይህም የኢትዮጵያ ከፍታ ነውና በብዙ ያበሳጫታል። ለዚህም በአፍሪካ ቀንድ እየሰራሁት ነው ባለችው የዲፕሎማሲና ሚሊታሪ ዘርፍ በአባይና ቀይ ባህር ጉዳዮች ላይ አተኩራ እየሰራች መሆኗን ደጋግማ የምትገልጸው ግብፅ ይህንን ተግባሯን ኢትዮጵያን ከቀይ ባህር የመግፋት አድርጋ አጠናክራ ቀጥላለች። ግብጽ በህዳሴ ግድቡ ላይ ያጣችው ፈላጭ ቁራጭነትና አዛዥነት ያብከነክናታል። ከዚህ የተነሳ ከህዳሴ ግድቡ መጠናቀቅ በኋላ ሌላ የጦር ስትራቴጂ ቀይሳ እየሰራች ነው። የኢትዮጵያን ጠላቶች ሽርክ በማድረግ ኢሳይያስም ዕድሉን ያገኝ እንጂ ኢትዮጵያ ፈራርሳ እንደ ኤርትራ ደካማና ማንም የሚዘውራት ፍርስራሽ ሀገር እንድትሆን ያለ እንቅልፍ ይሰራል። ለዚያ ነው ራሱ ከሚጋልበውና በእድሜም አቻው ከሆኑት አዛውንቶች ስብስብ ጋር ተባብሮ ለተጨማሪ እልቂት እየተሰናዳ ያለው። ሁሉም ገቡ እኮ። ከገቡት ውስጥ ልብ የገዙት እድሜያቸው የገባቸው ሰክነው እየሰሩ ነው። ማርጀታቸውን ያላወቁና ጊዜ እንዳለፈባቸው ያልተገነዘቡስ ወደ ለመዱት ሄደዋል። መላክ የለመደ መላክ ይችላል። ይህ ትንታኔ ሜዳ ነው። ታደሰ ወረደ የህውሀት ሰዎችን ሀገር የመበጥበጥ ስራ እንዲያወግዝ ሰብአዊነቱም ወንበሩም አይፈቅድለትም። ይልቁን ወሰን ተሻግሮ ጥቃት የደረሰበትን ህዝብና ራሱን የተከላከለውን ኃይል ተጠያቂ አድርጓል። ተበዳዮችን ህገ ወጥ ሲል ከሷል። ለመሆኑ ህገ ወጡ ማን ነው? ህወሀት ከዚህ በፊት በስምምነቱ መሰረት ትጥቅ የፈቱና ለተሃድሶ የተዘጋጁ ኃይሎችን ለጦርነት መመልመልና ለፌዴራል መንግስት ሳይረከቡ የተደበቁ መሳሪያዎችን ጭምር ማንቀሳቀስ መጀመራቸው በፕሪቶሪያው ስምምነት መሰረትም ሆነ አንድ የፌዴራል መንግስት ባላት ሀገር ውስጥ የሚቻል ህጋዊ ነው ወይ? ህጋዊነት ከኤርትራ መንግስት ጋር ስብሰባ ማድረግን ተልእኮ መቀበልን፣ ትንኮሳ መፍጠርን ይፈቅዳል ወይ የሚለው ጥያቄ ምን መልስ እንደሚያገኝ እንጃ። የፌዴራል መንግስት በተደጋጋሚ ጦርነት እንደማይፈልግ ችግሮችን በንግግር በሂደት እንደሚፈታ ሲገልጽ ቆይቷል። ህወሀት የሚባለው የሀገሪቱ ነቀርሳ ህጋዊ ሂደትን የማያውቅና የማይፈጽም በመሆኑ በምርጫ ቦርድ ህጋዊነቱን ሲያጣና ከትግራይ ህዝብም ሲፋቅ፣ ለስልጣኔ ማቆያ የትግራይ ወጣቶች ከባለፈው የተረፋችሁን ህይወትና አካላችሁን ለእኔ ዕድሜ ማራዘሚያ ስጡ በማለት ለሌላ ጦርነት ተነስቷል። ህወሀትን የጀርባ አጥንቱ ያደረገው ጊዜያዊ አስተዳደሩም በተደጋጋሚ ለህወሀት ጥፋት ሽፋን ሲሰጥ ቆይቷል። ለወቀሳ የሚቀርበውም የፈረደበት የፕሪቶሪያ ስምምነት ነው። ለመሆኑ በፕሪቶሪያ የሰላም ስምምነት መሰረት ከፌዴራል መንግስት እውቅና ውጪ ኃይል ማሰልጠንና ማስታጠቅ ይቻላል ወይ? ከፌዴራል መንግስት ስልጣን ውጪ ከታሪካዊ ጠላቶችና ከአጎራባች ሀገራት ጋር የጦርነት ስምምነት ማድረግስ ይቻላል ወይ? መንግስት ተፈናቃዮችን ወደ ቦታቸው ለመመለስ ሲሞክር እኛንም አዝላችሁን ግቡ ብሎ የህወሃት አንጃ ማጨናገፉ ተገቢ ነው ወይ? ዋነኛውና ትልቁ ነገር ደግሞ በአንድ ሃገር ላይ አሸባሪን ማደራጀት፣ ለአሸባሪዎች ጥሪ ማድረግ፣ ጦርነት ማወጅ በፕሪቶሪያ ሰላም ስምምነት ውስጥ አለ ወይ? ይህ ሁሉ ሲሆን የትግራይ ጊዜያዊ አስተዳደርስ ምን መፍትሄ አበጀ? ማንንስ ተጠያቂ አደረገ? ጄነራል ታደሰ ወረደ ጦርነት ለትግራይ ህዝብ አያስፈልግም፣ ችግሮችን ከፌዴራል መንግስት ጋር በመነጋገር እንፈታዋለን፣ ከዚህ በኋላ በክልላችን ላይ ጦርነት መጋበዝ አያስፈልግም ብሎ በተሰጠው ስልጣን መሰረት የህወሓት ቡድንን ወቃሽና ተጠያቂ አድርጎ ያውቃል ወይ? ዛሬም የሆነው ይህ ነው። ታደሰ ወረደ የህወሀት ሰዎችን ሀገር የመበጥበጥ ስራ እንዲያውግዝ ሰብአዊነቱም ወንበሩም አይፈቅድለትም። ሰብአዊነቱ የህወሀት ስነ ልቦና፣ ወንበሩም የህወሀት ምስለኔ ነው። የህወሀቶች አላማ ትግራይን የኤርትራን እጣ ፈንታ ለማኖር ነው። ለአርባ ዓመታት ተላላኪ ሆና ቆማ እንደቀረችው የአሸባሪዎች መኖሪያ የህገወጥ መሳሪያና የማዕድን አዘዋዋሪ እንደሆነችው ምርጫን ተፎካካሪን የማታውቅ በንጉስ የምትገዛ ሆና እንደቀረችው፣ ቀይ ምልክት ውስጥ እንደገባችው፣ ግብፅ ሆይ አድኝኝ፣ ሱዳን ሆይ አድኑኝ እያለች ደጅ እየጠናች እንዳለችው፣ ሲንጋፖርን ስትመኝ ሲንግል ፑር እንደሆነችው፣ እንደ ኤርትራ ለመሆን ታላቋን ትግራይን መገንባት ይሉት ዲስኩር አለ። ፓርቲ የሌለበት ሀገር፣ ምርጫ የሌለበት ሀገር፣ ህገ መንግስት የሌለበት ሀገር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 የኢትዮጵያን ባጀት እየሰለቀጡ ኢትዮጵያን በጋራ እናፍረሳት ከማለት በላይ የመሃይምነት ጥግ የለም ከፕሪቶሪያ ሰላም ስምምነቱ በኋላ ህወሀት የፈጠራቸውን ችግሮች የፌዴራል መንግስት ለመፍታት ሲሰራ ቆይቷል በዚህ ሁሉ ጊዜያት ግን ህወሀት የስልጣንና የዕድሜ ማራዘሚያውን ሲፈልግና ከሌሎች ባንዳዎች ጋር በማበር ከፌዴራል መንግስት እውቅና ውጪ የሻእቢያ ተላላኪ ሆኖ የትግራይ ህዝብንም ሀገርንም ጭምር ችግር ውስጥ ለመክተት እያሴረ ነበር። ጊዜው ደረሰና ዛሬ ላይ ቡድኑ በግልጽ ጦርነት አውጇል። ትላንት ከሻቢያ የወሰዱትን ተልእኮ አፋር ላይ ጀምረዋል። ይህ ሁሉ ሲሆን ዝምታን የመረጠው ታደሰ ወረደ ህወሀት በአጸፋው የተቀበለው ያልጠበቀውን ሲሆን ለቡድኑ አፍ ሆኖታል። የወለደችው እያለች የታቀፈችው እናትነኛለች ሲሉ ጠቅላይ ሚኒስትር አብይ እንደተረቱት የሆነ ነገር ነው የገጠመን። ከግብፅ ወደ ሻቢያ ከሻቢያ እስከ ሱዳን መላላክ በአንዳነት እንጂ ተቆርቋሪነት ሊሆን አይችልም። ትግራይ ላይ ሆኖ የሀገርን በጀት እየተጠቀሙ ሀገርን መበጥበጥ በምንም ሂሳብ በትግራይም ሆነ በሀገረ ኢትዮጵያ ወዳጅነት ስሌት ሊሰላ አይችልም። ህውሃት ጦርነትን የሚመርጠው ለለመደው ዝርፊያ እንዲመች ነው። የሀገር ሰላም መሆን ለመዝረፍ አያመችም እንጂማ የትግራይን ህዝብ መብት ለማስከበር የትግራይ ህዝብ ራሱ በቂ ነበር። ታገልኩለት የሚሉትን ህዝብ እየገደሉ ልማት እያደናቀፉ ማዳበሪያ እንዲሄድ እያደረጉ ታገልኩለት ማለት ምን ማለት እንደሆነ እናንተ አስቡ። ሀምሳ ዓመት ሙሉ በውሸትና በሸፍጥ የምትኖሩ ጦርነትና ግጭት የየዕለት ስራችሁ የሆነ የንብረት መውደምና የሰው ህይወት መጥፋት የሚያዝናናችሁ የህወሀት አዛውንቶች እናንተ በጦርነት ያባከናችሁትን ዕድሜ የትግራይ ወጣት እንዲያባክን የምታደርጉበት ጊዜ ሊያበቃ ይገባል ለትግራይ ህዝብ ማሰብ የፌዴራሉ መንግሥት የትግራይን ህዝብ ሕይወት ለማሻሻል ብሎ የመደበውን ከፍተኛ በጀት ህዝቡን ከመጥቀም ይልቅ ወጣት እየመለመሉ በማሰልጠንና መሳሪያ በመሸመት ማባከን ሳይሆን በባለፈው ጦርነት የተጎዳን መሠረተ ልማት ለመጠገን መሞከር ሁለት ኪሎ ሜትር የመንገድ ልማት እንኳ መስራት ነበር። በዚህ ሁኔታ በወረዳ ደረጃ የተሰራ ልማትን እንኳ ማሳየት ያልቻለ መሀይም ነው የፌዴራሉን መንግሥት ተጠያቂ እያደረገና ጦር እየገጠመ ያለው ለዚህ ቡድን ህልውና ነው። አብይን ጠላን በሚሉ ኢትዮጵያ ጠሎች እየተጮኸ ያለው ዛሬ እንዲህና እንዲያ እየተባለ ታሪክ እየተጻፈ ነው። አጋጣሚው ሀገር ሻጭን ባንዳን የታሪክ አተላን የታሪክ ተወቃሽን ለመለየት ጥሩ ሆኗል። የሁለት ዓመት ቆይታውን ጠንቅቆ የሚያውቀው የትግራይ ህዝብ ግን ዛሬም እንደገና ሌላ ጦርነትን አይፈልግም። ወደ ግብጽ አቅንቶ ይዞት በመጣው የጦርነት ፍኖተ ካርታ መሠረት አሽከሮቹን ያሰማራው ኢሳያስም ሆነ ይህንን ሁሉ እንደ መልካም አጋጣሚ ተጠቅማ ጦርነቱን የማስጀመርና የማፋፋም እንቅስቃሴ ላይ ያለችው ግብፅ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 እኛ የሚያጓጓ የምንተጋለት የምንለፋለት የልማት ስራዎች አሉ። ያ ማለት ግን የሚወነጨፍን ማምከን ራሷን መከላከል አትችልም ማለት አይደለም። ውጊያው ከተነሳ ውጤቱ ግልጽ ነው፣ ግልጽ ነው ውጤቱ። ከዛ በኋላ የየ አይሰራም። አሁን አልመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል እንትና ያግዘኛል የሚባል ነገር። ሰው እንዴት ዩክሬን እያየ ፓለስቲኔን እያየ ስለማገዝ ያወራል? ማንም አይሞትልንም። ሞራል ይሰጥሃል እንጂ አይሞትልህም። መጨረሻ ነው ሞቶ አንተ ሆነ አያዋጣም። ከበደ ያለ ተሰማ አለ የሚባል አያዋጣም። ከበደ ተሰማ አስር ጥይት አይቀብልሃል እንጂ መቶ አይሞትልህም። አየን እኮ በቲፎዞ ወግ ውጊያ እንደማይቆም እኮ አይየን። እና አንፈልግም፣ ልማት ነው የምንፈልገው፣ ሰላም ነው የምንፈልገው። ከማንም ጋር ግጭት ለማድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤት አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። ማንም አያቆመንም። ወደዛ እንዳንሄድ ሪስፖንሲብሊ መስራት አስፈላጊ ይመስለኛል። ወረደ ኑረት